ሀይምቾ የኔ ቆንጆ የብሩኬን ሳየው ደሜ ይፈላል ነው ያለችው። ዛሬ ቤተሰቦች ያው ትናንትና ባጠፋችው ጥፋት ሚፍታን ይቅርታ ልጠይቅ ቪዲዮ ሰርታ ነበረ። ብሩኬን ሳየው አለች ደሜ ይፈላል። ሲቀጥል ደግሞ ስሜን እንዳይጠራ ስሜን ሜሽን እንዳያድርግ ከዩቱብ ስርም ስሜን እንዳይጠራ እያለች ነው እና ሀይሚ የኔ ቆንጆ ማለት ነው። ብሩኬን የመሰለ ሸበል አንቺን የመሰል ሽቅመም ማለት ነው። ስምሽን ብሩኬ ያልጠራ ማሊጠራ ነው። ሀይሚ ተይ መታረቃችሁ አይቀርም። እውነት ተለያይታችሁ አትለያዩ ማላችሁ በላይም ፍቅር አለ። የእውነት ሶስተኛ ወገን ሴጣን አለ እንዳለ ሁሉ ሚፍታ የእውነት መዋላችሁ ላይ ሁለታችሁ ጋር ፍቅር አለና ሀይምዬ ታይ፣ እንደዚህ ባቲ ጥሩ ነው። የእውነት የነው መልሽ አሁን ላይ እልህ ጥሩ አደለም። እንዳልሹም ደግሞ እልህ ከመግባባት ብሩኬ ካንቺ ተሽሎ መገኘት አለበት። እኔም ብያለሁ፣ እልህ ጥሩ አደለም። አሁን ስትናገር ምናለች? እልህ ከኔ ባሰለኛ የለም እኛ ዛሬ ጻ ልጆች አደለንም። ብቻ ልሱ ከኔ ተሽሎ ነው መገኘት ያለበት አለች። ትክክል እኔም አስደግፋለሁ በዚህ ሀሳብሽ እልህ መጋባት ሳይሆን ብሩኬ አንቺ ስትዩ ሳይሆን ከአንቺ ተሽሎ ነው መገኘት ያለበት። ና ሀይሚዬ ቅርታ መጠየቅሽ ሚፍታን ጥሩ ነው ምክንያቱም በእናንተ ዙሪያ ያሉ እንደሚፍታሉ ሚፍት ያሉ እንደ ፍጽ ያሉ ልጆች እናንተን ለማስታረቅ የእውነት በጣም እየደከሙ ና በዚህ አጋጣሚ ያው ለኦዲየንሶች መከፋፈልም ያው ሀይሚ ተናግራለች። የኦዲየንስ መከፋፈል ምክንያቶች ያው እናንተ ናችሁ። እናንተ ስትበጠበጡ እንደዚህ ስትሆኑ ሲያዩ አንቺ ብሩኬን የጎዳሽ የመሰላቸው አንቺን መ መሳደብ ጀመሩ። ብሩኬ ደግሞ አንችን የጎዳሽ የመሰላቸው ተከፋፍለው አንችን መሳደብ ጀመሩ ማለት ነውና ያው ሁለቱም ተከፋፍለዋል፣ ኦዲንሶቻቸው ተከፋፍለዋል። ቤተሰቦች እና በዚህ አጋጣሚ ያው ሀይሚ ምናለች የእኔን ፕሮፋይል አርጋችሁ እኔ የምትሳደቡ የብሩኬን ፕሮፋይል አድርጋችሁ ብሩኬን የምትሳደቡ ቪዩ መሰብሰቢያ ነው፣ አለች ቲክቶክ ላይ ማለት ነው። እና በዚህ አጋጣሚ ያው ስለሚወዷችሁ ነው፣ እኔ እንደዛ ብዬ ነው ያሰብኩት፣ ቤተሰቦች ይሳደቡ ማለት አይደለም። መውደድን በስድብ አይደለም የሚገለጸው። ግን ቢሆንም ይሄንን እንዲሆን ያደረጋችሁ ደግሞ እናንተ ናችሁ። እንዲከፋፈሉም ያደረጋችሁት እናንተ ናችሁ። የብሩኬ ደጋፊ፣ የአይሚ ደጋፊ እንዲሆኑ ያደረጉት እናንተ ናችሁ። እና በዚህ አጋጣሚ እንደዚህ ላሉ ለሚሳደቡ በትክክል ሀይ ለሚያንቺ ጥፋተኛ ነች ለማይሉ ሰዎች አለማዳመጥም እነሱ ላይ ፎከስ አለማድረግም ነው አዳ እንደ ቤተሰቦች ትልቁ ዋናው ምርጫ ማለት ነው። ና ሀይሚ ደግሞ ያው አንቺም ንግግሮችን አስተካክ የን ቆንጆ ብሩኬም ንግግሮቹን ማስተካከል አለበት። መታረቃችሁ አይቀርም ዞሮ ዞሮ ዞሮ እንደ ሚፍታ እንደ ምፍጽ ያሉ ምርጥ ጓደኞች ስላላችሁ የሁለታችሁም ችግር ከካሜራ ጀርባ ተፈቶ መታረቃችሁ አይቀርም ብዬ ነው የማስበው። ሀይሚዬ አንቺን በጣም ትወጀዋለሽ ያስታውቅብሻል፣ ብሩኬም ይወድሻል ያስታውቅበታል። ግን መሀላችሁ ሚፍታ እንዳለው ሶስተኛ ወገን ሴጣን የሚባል ጉር ገብቷል መሀላችሁ ላይ ማለት ነው እና እግዚአብሔር እሱን ገስጾ ደግሞ ታርቃችሁ በፍቅር እንድትመጡ ነው። ሀይሚዬ አንቺ ደግሞ እንደ ሴት እውነት ሀይሚ ቀዝቀዝ። ሴት ልጅ እኮ ቀዝቀዝ ስትል ወንዱን ማብረት ትችላል። እሱን ልክ ብዬያዝ ምንም ቢል አንቺ ቀዝቀዝ ካልሽ ብዙ ነገር ማብረድ ይቻላል። ና በፊት ራሱ ያንን ፕራንክ በይቅርታ ዘግታችሁት ቢሆኑ አሁን ላይ ሁሉ ነገር አይመጣም ነበር። ሀይሚ የኔ ቆንጆ እንደምትታረቁ ተስፋ እናደርጋለን። ምክንያቱም ደግሞ እነዚህን የመሳሰሉ ጓደኞች በማላችሁ ስላሉ ታርቃችሁ በፍቅር ከካሜራ ጀርባ እንደው ሚፍታዬ አስታርቀ ከካሜራ ጀርባ እንደው ሀይሚንና ብሩኬን እንደው በፍቅርና በሰላም እንደምታመጣለን ተስፋ እናደርጋለን። በዚህ አጋጣሚ ግን ቤተሰቦች ዛሬ የብሩኬን ፖስት ያደረገውን አይቻለሁ። ግን ደግሞ ቪዲዮ ያልሰራሁ ለመሰላችሁ ቪዲዮን አይተን ያው ፈራጅ እኛ አይደለን። በርግጥ ግን ለመመስከርም ለመፈረድም ለማውራት ይመቻል። ቪዲዮ አይታችሁና ለዛ ነው በፖስቱ ላይ ያልሰራ ምንድነች፣ ማነች የሚለውን ቪዲዮ ማታ ብሩኬ ሲላቅ አይቼ ቤተሰቦቼ፣ ያው ልክ ካልሆነ ያው እኛ ፈራጆች ሆነን እኛ ንጹሕ ሆነን ግን ልክ ካልሆነ ብሩኬ ልክ አይደለም፣ ለምን ይሄን ነገር አደረክ ብለን ለመናገርም ያው ሞራልም ይኖራቸዋል። ቪዲዮን አይታችሁ የምትሰሩት ነገርና ለዛ ነው ተምኔሉን አይቼዋለሁ። ብሩኬ የለጠፈውን ሴቷ ማንቱን ምንቱን አናውቅም። ግን ተው በእናታችሁ፣ እንደዚህ ኑ ከኛ ጋር እንደዚህ ስሩ የሚሏችሁ በንዴትም ይሁን ብሩኬ ይህን ነገር ያደረገው ግን፣ ሴት ሆናችሁ ደግሞ አይተው ብሩኬ አንተና ሀይሚ ልትታረቁ ትችላላችሁ። ልክ አይደለም በሉ ሴቶች፣ እውነት ወንዶችም እንደዛ ና ሀይሚም ከዳኒ ጋር ከዚህ በኋላ ቪዲዮ እንደማሰሪ የእውነት ተስፋ እናደርጋለን። ብሩኬም ዛሬ የማን እንደሆነች ካወቅኩ በኋላ የእውነት እኔ ብሩኬ ካጠፋ አጥፍቷል እላለሁ። እና ቤተሰቦች አይቻለሁ፣ ግን ማታ እሰራለሁ ቪዲዮ አይቼው ቪዲዮውን ሚያናት ምንድነት ብሩኬ ምን እየሰራ ነው የሚለው አይተን ያው ለመፍረድ የሚመቻል ብዬ ነው። ቤተሰቦች እና ሁለታችሁም ወደ ራሳችሁ ተመልሳችሁ ሀይሚዬና ብሩኬ ወደ ቀልባችሁ ተሳስባችሁ ሁለታችሁም ትዋደዳላችሁ። የእውነት ሚፍታ እንዳለው መሀላችሁ ላይ ሶስተኛ ወገን ሴጣን የሚሉት ገብቶ ነው እንጂ የእውነት ሁለቱ ጋም ቤተሰቦች የጌታን ፍቅር አለ ሁለቱ ጋም እና በሰላም እንደምትመጡልን ተስፋ እናደርጋለን። እና የዛሬው ቪዲዮ እንግዲህ ሚፍታን ይቅርታ መጠየቂያ ነው ሀይሚ። ሲቀጥል ደግሞ ያው ለብሩኬም ያው ስሜን አትጥራ እያለች ና ይህም የፍቅር ተውት በክፋት ወሰዱት። ሌላው ደግሞ ያው ለኦዲየንሶች መከፋፈልም ያው መልእክት አስተላልፋለች። ግን የኦዲየንሶች መከፋፈልም ያው የእናንተ እንደዚህ መሆን ነው፣ እነሱንም እንዲከፋፈሉ ያደረጋቸው ማለት ነው። እና ብቻ ከባድ ነው። ፈጣሪ በመሀላችሁ ይግባ።